ከፍ አድርገው። አሰላሙ አለይኩም ወራህመቱላሂ በረካቱ ውድና የተከበራችሁ ያንዋር ቤተሰቦች እንዴት ናችሁ? ዛሬ ላይ የተባለ ቪዲዮ መጥቻለሁ። ከእናንተ የሚጠብቀው ላይክ፣ ሰብስክራይብ ማድረግ ብቻ ነው። አንድ እህት እስኪ ባክ ቤቴ እንድታይልኝ እፈልጋለሁ ባለችው መሰረት እቤቷ ደርሼ ከቤቷ ጀርባ አገኛለሁ ማለት ነው እና ምን እንደሚመስል አብረን ያለን። በዚህ አጋጣሚ ላይክ፣ ሼር እያረጋችሁልኝ እንድታበረታቱ ይጠይቃለሁ። መታበረታቱኝ ብዙ መልካም ሰዎች አላችሁ ከልብ ነው ማመሰግነው። አሁን ወደ ቤቱ እንሄድ። በነገራችን ላይ ቤቱ ያው ደርሼበታለሁ። ቤቱ ይሄ ነው እዚህ አጋጣሚ ማለት ነው እና እስኪ ቤቱ ላሳያችሁ። ቤቱ ተጠበቅኩት በላይ ትልቅ ቤት ነው ማሻ አላህ። ያው እንግዲህ ባለቤቷ ስለምታውቀው ስለምታቀው ማለት ነው። ቤቱ ይሄን ይመስላል። ይሄ እንደምታዩት ነው። ኤል ሼፕ ነው። በጣም ትልቅ ቤት ነው። ይሄ በጀርባ ነው በነገራችን ላይ ድንበሩ ይሄ ነው። ና ና ወደዚህ ድንበሩ ይሄ ነው። በዚህ ጋር ሽንት ቤት ተቆፍሯል። የሽንት ቤት ጉድጓድ አለ እዚህ ጋር ማለት ነው። በጣም ትልቅ ቤት ነው። ቤቱ እንግዲህ ቤተሰብ ያለው ሰው ነው ቤቱን ማየት የሚችለው ማለት ነው። ይኸው በዚህ ጋር ያው ቤቱ አልቋል። አንድ እንትን የቀረው የጠመመ የጎበጠ ነገር ምናምንም የለውም። በዚህ ጋር ኩሽና ነው ያለው ይሄ በዚህ ዘግቶሃል መሰለኝ። እስኪ ፊት ለፊት እንሂድ ነው፣ ወደዚህ ያው ግድግዳውን በደንብ እያሳያቸው ቤቱ ምን እንደሚመስል ህዝቡ ማየት አለበት። በዚህ አጋጣሚ ላይክ እያደረጋቸው ላይክ እንድታረጉ እንፈልጋለን። በዚህ አጋጣሚ ማለት ነው በ እና እና በዚህ ሹለክ አንተ ቆይ በዚህ አጋጣሚ ወንዴት ነው ምንም ማረግ አንችልም። ውድ ቤተሰብ ቤቱ ይሄን ምን ደህና አደራችሁ እንዴት ናችሁ? ውድ ቤተሰብ እስኪ በድንበር ጋር ያሳያችሁ ነው። እንዴት ናችሁ አማን ነው! ና ና እዚህ አጋጣሚ ው እዚህም ቆጣሪ አለ ቤቱ ወላሂ በጣም ደስ የሚል ቤት ነው እዚህ አጋጣሚ ማለት ነው የሰራውም ሰው ምርጥ ሰው ነው ቤቱም ምርጥ ቤት ነው ና በነገራችን ላይ ጨለማ ነው። በዚህ አጋጣሚ ማብራት አለ ግን አላበሩትም። ይሄው እዚህ ጋር ግባና፣ ይሄ ሳላ ነው ያል እንዳሉ። አንደኛው ሳላ ይሄ ነው አንደኛው ሳላ ይሄ ነው አንደኛው ሳላ ይሄ ነው። በደምብ አድርገህ አሳያቸው ለውድ ቤተሰብ አንደኛው ሳላ ይሄ ነው። በዚህ በኩል ግርግዳውን ሁሉንም ነገር አሳያቸው እሺ። ይሄን ወደ እዚህ በጣም ትልቅ ቤት ነው። ቤቱ ማለት ነው ለመናገር ቤቱ በጣም ደስ የሚል ቤት ነው። በዚህ ጋ አለ፣ ጨለማ ስለሆነ እንግዲህ ይታያችሁ አይታያችሁም፣ ማቀው ነገር የለም። በዚህ ጋር አንድ ክላስ አለ። የምን ክላስ እንደሆነ አላቅም፣ መኝታ ይሁን ምን ይሁን አላቅም። በዚህ ጋ አንድ ክላስ አለ። ምንድን ነው ይታቋል? ይህ አልጋ ቤት ነው። ያው መረጃ ከስተጀርባ በኩል እያሳየ ነው። እዚህ ጋር ደግሞ ጨለማ ነው። ይሄ አሁን እንዴት ነው የሚከፈተው ነው? እስቲ ክፈቱልኝ። ቆይ ቤተሰብ ማለት ነው ያው እንግዲህ ቤተሰብ ቤቱ ይሄ ነው አልልም፣ ምርጥ ቤት ነው። በዚህ አጋጣሚ ቆይ እኔ ላሳያችኋለሁ። በዚህ አጋጣሚ ቤቱ ይሄ ነው። ቤቱ በጣም ትልቅ ቤት ነው። ማሻላህ ይሄ ብቻ ራሱ ከዚህ እንትን ብሎ በቃ ሴ ክላስ ማድረግ ይቻላል። እንደ ፍላጎቱ እንደ ባለ ቤቱ እና ይሄ ነው። በጣም ምርጥ ቤት ነው። ወላሂ ይሄ ነው። ይሄ ነው አይደለም፣ በሩ ይሄ ነው። በነገራችን ላይ ያው የተመሳሳይ ጣውላ ባዲስ ዲዛይን የመጣው በር ነው። እና ቤቱ ምርጥ ቤት ነው ማለት ነው። ወይዘሮ ባለቤቷ ቤቱ ምርጥ ቤት ነው። ያው ይሄ ዝግ ነው። ይሄ ሻወር ቤት ነው። በዚህ አይታይም። በነጋሽ ለዚህ ጋር ጨለማ ስለሆነ በዛ ጋር ሻወር ቤት አለ። በዚህ ጋር ደግሞ አላቀም ምን እንደሆነ እና ቤቱ ይሄን ይመስላል። ምርጥ ቤት ነው። ዝግ ነውስ? ያው ጅብሰን ብቻ ማድረግ ነው እና ኮርኒስ ኮርኒስ የለውም፣ ጅብሰን ነው ቤቱ። የዘመመ የጎበጠ የሚባል ነገር የለም ማለት ነው። ተመልከቱ። ይሄ ተፈለግሽ ሳላማ እዛ ጋር ተፈለጉ ትልቅ ሳላለ ያሳይዋችሁ ማለት ነው። ይህም ሳላ ማረግ ይቻላል። እንደ ባለቤቱ ምርጫ ነው። እዚህ ጋር መስታወት በር ስላለ ወገግ አለ ጅብሰኑ ሲደረግ። ምርጥ ቤት ምርጥ ሀይቃ በጣም ነው ደስ ያለኝ፣ እኔ ማለት ነው። አንዳንዴ ብዙ ሰው የማይረዳው ነገር አለ፣ ገባቻ፣ ብዙ ሰው የማይረዳው ነገር ምንድን ነው? ገንዘብ መስራት ብቻ አይደለም፣ ገባቻ፣ አይደል። ገንዘብ ወላሂ፣ ግድግዳው ቀጥ ያለ ነው ይሄ ማለት ነው። ካሜራው በዚህን ስላለኝ እንጂ ምንም የጎበጠ እንትን ያለ ነገር ነው። ገንዘብ መስራት ብቻ ሳይሆን ሰው ያስፈልጋል ሰው የሰራችሁትን የሚቆጣጠር ምን ላይ ወደቀ የሚለው ገንዘብ ከሰሩ ያ በላይ የሚቆጣጣር እና በዚህ አይነት ቤት መሰራቱ የሚያስደስት ነገር ነው። ይሄን ከፈትከው ይሄ ጨለማ ነው። ቆይ ሲስልከ ለአብራና ላሳያችሁ። ና አብራው ይሄ ቆይ እስኪ ግባስኪ በነገራችን ላይ ምንም አይታይም፣ ጨለማ ነው አይታይ። መስኮቱ መከፈት ይችላል። ቆይ አያችሁ፣ አሁን ከፍቼዋለሁ። ይሄው ከዚህ ጀርባ ያለ አንድ ክላስ፣ ምርጥ ክላስ አለ ማለት ነው። በነገራችን ላይ ካሜራ ላይ ስታዩት ጠባብ ሊመስላችሁ ይችላል። እኔ ሳውዲ ሆኜ የተሸወርኩበት ነገር መንገራችሁ ማለት ነው። እንደዚህ ስታዩት አሁን ጠባብ ሊመስላል፣ ይሄ በጣም ሰፊ ነው። ተፈለጋችሁ መኝታ ክላስ ማድረግ ትችላላችሁ። አለሳሰነው ተመልከቱ። በጣም ምርጥ አድርጎን የተለሰነው ይሄ የኤሌክትሪክ እንትና ቦታ ተሰርቶበታል። በምትፈልጉት ቦታ ጅብሰን ሲገባለት ተስተካክሉ። ሁሉም ቦታውን ቦታውን ይዛል ማለት ነው። እና ማሻአላህ ብያለሁኝ። ሰፊ ነው። መኝታ ታርጋችሁ እንደ ፍላጎታችሁ ማለት ነው። ቤቱ ወላሂ ምርጥ ቤት ነው። ያው ሰው ስላለበት እና ደግሞ ቤት ተሰርቶ ሰው መቀመጥ አለበት በእኔ የደረሰ በእናንተ እንዳይደርስ ማለት ነው። ወላሂ ቤት ተሰርቶ በቃ በነፃ የሚሆን አስቀምጡበት። እሳት እንዳያነዱበት የተለያየ ነገር እንዳደርጉ ተቆጣጥራችሁ፣ የማብራት ይከፍላሉ፣ የምን ይከፍላሉ። እና እዚህ ይሄ እንትን ስላለ በጣም ምርጥ ቤት ነው። በዚህ ጋር መውጣት ይቻላል። ተፈለጋችሁ ደግሞ ቆይ ይችን በራፍ ልክበትና ላሳያችሁ አይዋ ተመልከቱ። ይቺ ያው የዕለት ኩሽና ነች። አድንበሮ ያ ነው እዚህ ከዚህ ጋር ማለት ነው። በዚህ ጋር ከዛ ድንበሮ ዛጋ ነው ያቻለ የጉርጓድ ውሃ አለ። ይሄ ይታያችኋል። ይሄ ያው ሽንት ቤት የተባለ ነው። ውሃ ሞልቷል። በነገራችን ላይ ይታያችኋል። ውሃ ሙሉ ነው። ይሄ ሲስተካከል ያው ያው እንትን ይላል። ድንበሮ አይች ነች ይች ማለት ነው። ቀጥ ያለችው ዛጋ እንጨት ታያቸዋለች። ይችና ድንበሯ ይሄ በዛ በኩል ይሄን አስደፍኖ በዛ ጋር ምርጥ ኩሽና ሰርቶ ይሄን ደልድሎ አጥሩን አስተካክሎ ይሄው ግድግዳ ማየት ማመን ነው። ቀጥ ያለ ልክ እንደ እንትን እንደ ብሎኬት ቤት ማለት ነው። በዚህ ጋርም ይሄው በቃ ቤት እንደዚህ ነው። ግድግዳውን አያሹት፣ ማሻአላ። ከኋላ በኩል ይሄ ነው ምርጥ የጎበጠ የዘቀጠ ነገር የለም፣ አያሹት ግን ላይክ ሰብስክራይብ እያደረጋችሁ እንደሆነ አልጠራጠርም ማለት ነው። እንደዚህ አይነት ሀሳብ ካላችሁ ቤታችሁ እንድታዩ የምፈልጉት ደውላችሁ ይልን በሉ፣ ሂደን ቦታው ድረስ ውስጡን ሁላ ጎርጉረ እናሳያችኋለን። ይኸው ይኸው፣ በዚህ ጋር ደግሞ ድንበሩ ይሄ ነው። ታያችኋላ ድንበሩ አይችነች፣ እዛ ድረስ ማጠር ይቻላል። ግቢ ውስጥ ሰፊ ነው። ይኸው ግርግዳው ማየት ማመን ነው። ይኸውም በዚህ ጋር ማየት ማመን ነው። እና ያለው ሁኔታ ይመስላል ማለት ነው ባለዚህ ቤት እድለኛነሽ ማለት እንፈልጋለን። አሁን ያው ከዚህ ጋር ስንገባ ያው ይሄ ነው፣ ይሄ ዝግ ነው። ገብተን ማየት አልቻልም ምን እንዳለ ውስጡ ማለት ነው አይታየም። እና ይሄን ይመስላል? እስኪ ግቢውን በደንብ አሳያቸዋለሁ ተከታተሉ። እ ይሄ ነው ከፊት ለፊት አጥሩ ማለት ነው ከፊት ለፊት ይሄ ነው። ያው ሰዎች ላለ ማስገባት ፈልጌ ነው። ቤቱ ምርጥ ቤት ነው። ይሄ ነው ቤቱ። ከዚህ ጋር ይሄ እንግዲህ የሰው መኪና መንገድ ከብሎ ነው ወደፊት። ከዚህ ጋር ውሃ አለ። ከዚህ ጠልፎ ውሃ ማስገባት ይቻላል። ይሄው እና ይሄን ይመስላል ማለት ነው። አኒድ አካባቢ ይሄን ይመስላል ምርጥ ቤት ወላሂ። በጣም ረስ የምለው ይኸው። በዚህ ጋ ጎረቤቶች አሉ። ይሄው በዚህ ጋ ጎረቤቶች አሉ። ይሄ መኪና መንገድ ነው ማለት ነው። ይሄ ደግሞ ወደ ላይ የሚያሰራው ወዴት ነው የሚያሰድ? ይሄ ምን ቀጥታ ወደ ላይ፣ ወደ ትልቁ መስመር፣ ወደ ደርቢቱ በዚህ ወጥተው ወደ ላይ። አዎ ዋ ይህንን እዚህ ጋር ምርጥ አድርጎ አሳጥሮ በቃ ቤትሽን እንደፈለግሽ ማድረግ ትችላለሽ ማለት ነው። ግን ላይክ ሰብስክራይብ እያደረጋችሁ እንድታሳድጉበት እናን ጠይቃለን። ገባ ብለን እያየን ምናገር እንችላለን ማለት ነው። ቤትሽ ያለበት ታውቂያለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከመስራት ገንዘባችሁን መቆጣጠር ይቀድማል። ገንዘብ ላይ እንደሚወርቅ ማወቅ ያስፈልጋል። ሰላም አሌይኩም ይመቻችሁ።